ጥነት በመለዋወጥ ላይ ባለችው አሁኗ የዓለም ስርዓት ውስጥ የሚፈጠሩ የስራ እድሎችን በአመዛኙ የዲጂታል ክህሎትን አብዝተው የሚሹ እንደሆነ ይነሳል። በዚህ ምክንያት ሀገራት ዜጎቻቸው የዲጂታል ክህሎትን ይታጠቁ ዘንድ በብዙ መዋለናያቸውን አፍስሰው ይሰራሉ። አፍሪካም የቴክኖሎጂ እድገትን መሰረት ያደረገ ዘላቂ ስራ ዕድል ፈጠራን በማረጋገጥ የማይበገር ማህበረሰብን ለመፍጠር እየሰራች ትገኛለች። በተለይም ወጣቶች ከዚህ እድል ተጠቃሚ የሚሆኑበት አግባብ መፍጠር ላይ ስትራቴጂና ፖሊሲ ቀርጻ እየሰራች ስለመሆኑም ይነሳል። የዛሬው 20ኛው የዓለም የስራ ድርጅት ስብሰባም ትኩረቱን ቴክኖሎጂ በስራ እድል ፈጠራ ላይ ስላለው ሚና የመከረ ሲሆን የፍድሪ ከተማ መሰረተ ልማት ሚኒስትር ዴታ የትም ጌታ አስራት ቴክኖሎጂን በስራ እድል ፈጠራ ውስጥ እንደ መልካም እድል መጠቀም እንደሚገባ አስገንዝበዋል። አፍሪካ ኢምፕሎይመንት ኦፖርቹኒቲ በአፍሪካ በተለይም ለወጣቶች የስራ እድሎችን በብዛት መፍጠር እጅግ መሠረታዊ ጉዳይ ነው። በዚህ ሂደት ውስጥ የቴክኖሎጂን ሚና መረዳትና መቀበልም በጣም አስፈላጊ ጉዳይ ነው። ስለዚህ አንዱን በሌላው መተካት ሳይሆን ሁለቱንም አንድ ላይ አስተሳስሮ መተግበር ያስፈልጋል። ነገር ግን በዚህ ሁሉ ጥረት ውስጥ የምንቀበላቸው ቴክኖሎጂዎች ይበልጥ ዘላቂ የስራ እድሎችን የሚፈጥሩና የሚያስተዋውቁ መሆናቸውን ማረጋገጥ ይኖርብናል። ባለፉት ሁለት ዓመታት ከ2.6 ቢሊዮን ዶላር በላይ ፈሰስ በማድረግ በአህጉሪቱ በዲጂታል ቴክኖሎጂ ክሎት ለማላይ ሲሰራ መቆየቱን የአፍሪካ ልማት ባንክ የምጣኔ ሀብት ባለሙያው አንዋር ኦድራጎ ገልጸዋል። ዜጎች ተወዳዳሪ የሚያደርጋቸውን የዲጂታል ክሎት እንዲታጠቁ በርካታ ስልጠናዎችን በአህጉሪቱ የትምህርት ማዕከላት እየተሰጡ ስለመሆናቸውም አመላክተዋል። አትሊስት ከ266 በላይ ለሚሆኑ የቴክኒክና ሙያ ስልጠና ማዕከላትና ና ከፍተኛ የትምህርት ተቋማት የአቅም ማሻሻልና የሲቲ መሰረተ ልማትን ማሟላት ችለናል። በተጨማሪም 42 አዳዲስ የርቀትና የኢለርኒንግ ማዕከላትን አቋቁመናል። የቴክኖሎጂ ክህሎት ልማት የባንኩ የተግዳሮቶቹ ሁሉ መሰረት ነው። በሩዋንዳ በመሰረት ነው የአቪዬሽን ዘርፍ የቴክኖሎጂ ልዕቀት ማዕከል ከሶስት ሺ በላይ ባለሙያዎችን በአብራሪነት በምህንድስናና በኢንጂነሪንግ ዘርፍ አብቅተናል።